የቆራዩ ጀግና የደጃዝማች አፈወርቅ ወልደ ሰማያት የአርበኝነት ታሪክ ትውልድና የትዳር ሕይወት። አፈወርቅ ወልደ ሰማያት ከአባታቸው ከመምህር ወልደ ሰማያት በ1898 ዓ.ም አቃቂ በሰቃ በተባለ ስፍራ ተወለዱ። በልጅነታቸው የአማርኛ ትምህርታቸውን አጠናቀዋል። አቶ አፈወርቅ ገና ጎልማሳ እድሜያቸው ወይዘሮ ተዋበች ካሴ ከተባሉት ሴት ጋር በትዳር ተጣምረው አምስት ልጆችን አፍርተዋል። ሶስቱ ልጆቻቸው በልጅነት እድሜያቸው ከዚህ ዓለም በሞት ሲለዩ ሻለቃ ጌታቸው አፈወርቅ የተባሉት ልጃቸው የክምት ዘበኛ ሰራዊት መኮንን በመሆን አገራቸውን በቅንነት አገልግለው በጡረታ ላይ እንዳሉ በአደረባቸው መምክንያት ከዚህ ዓለም በሞት ተለይተዋል። ትንሹ ልጃቸው አቶ ኃይሉ አፈወርቅ ግን በውጭ ጉዳይ ሚኒስቴር እና በተለያዩ ሀገሮች በዲፕሎማትነት ሀገራቸውን ሲያገለግሉ ቆይተው በጡረታ ላይ እንዳሉ በደረሰባቸው ምክንያት በአገር ቤትም ሆነ በውጭ ሀገር ሕክምና ቢደረግላቸውም ህመማቸው ስለጸና መጋቢት ስምንት ቀን ሁለት ሺህ አንድ ዓመተ ምሕረት በተወለዱ በሰባ ስምንት ዓመታቸው ከዚህ ዓለም በሞት ተለይተዋል። ደጃዝማች አፈወርቅ ወልደ ሰማያት በኦጋዴን የፈጸሙት የጀግነት ገድል በሶማሊያ ጠረፍ በቆራይ በኩል የነበረውን የኢጣሊያ ጦር ከወታደሮቻቸው ጋር ሆነው ከአንድ ዓመት በላይ በሽገው ይከላከሉ የነበሩት ስመጥር አርበኛ ግራዝማች አፈወርቅ ወልደ ሰማያት ነበሩ። ከፋሽስቱ የኢጣሊያ ጦር ጋር በኦጋዴን ግንባር ለተደረገው ጦርነት ቁልፍ የስትራቴጂክ ቦታው ቆራይ የተባለው ስፍራ ነበር። ይህን በመረዳትም ደጃዝማች አፈወርቅ የኢጣሊያ ወታደሮች ቆራይን ከያዙ መና ኦጋዴንን ለያዙ ይቆጠራል በማለት ተናግረው ነበር። በቆራይ የግራዝማች አፈወርቅ ምሽግ ዘመናዊ ነው ባይባልም የዓይን ምስክሮች እንዳረጋገጡት ከሆነ ከአውሮፕላን የሚዘንበው ቦምብ በቂ መከላከያ ነበረው። በየምሽጎቹም ውስጥ 1500 የሚሆኑ ወታደሮች እንደነበሩ በታሪክ ተዘግቧል። ግራዝማች አፈወርቅ የጠላታዊ አውሮፕላን ከሩቅ ቦታ ሆኖ ቦምብ ሲወረውር ኦርሊኮን የተሰኘውን ጸረ አውሮፕላን መሳሪያ ይዘው ከሩቁ ሆነው የሚተኩሱ እሳቸው ብቻ በመሆናቸው እራሳቸውን ለአደጋ ጋልጠው ጠላት የተፋለመው ጀግና ነበሩ። በአካባቢውም የነበረው ጸረ አውሮፕላን መሳሪያ የእርሳቸው ብቻ ነበር። ጥቅምት ስድስት ቀን 1928 ዓ ም የጠላት አውሮፕላን ቦምብ እንደ ዝናብ ሲያወርድባቸው አፈወርቅ ኦርሊኮኑን በመተኮስ አውሮፕላኖች አባረሩ እንደነበር ጄኤል ስቲር የተባለው እንግሊዛዊ ጋዜጠኛ የምስክር ሰጥቷል። ከጠላት ጋር በቆራ የተደረገው ጦርነት አፈወርቅ ወልደ ሰማያት በምሽጋቸው ሆነው በጀግነት የተከላከሉ ብዙ የኢጣሊያ ወታደሮች ላይ ጉዳት ካደረሱ በኋላ በጥቅምት ወር መጨረሻ ላይ የኢጣሊያ ወታደሮች ቆራሄን መያዝ ችለዋል። የግራዝማች አፈወርቅ ወልደ ሰማያት የጀግነት ዝና በግንባሩ በነበሩት የኢጣሊያና የሶማሊያ ወታደሮች ዘንድ በጣም ገኖ ይወራ ነበር። በግንባሩ የኢጣሊያ ጦር አዛዥ የነበረው ግራዚያኒ ወደ ጦር ግንባር ብዙ የኢጣሊያ እግረኛ ሰራዊት ሲልክ አፈወርቅ ወልደ ሰማያት ድል እያደረጉ ስለሚመልሱት በሶማሌ የነበረውን አይሮፕላን በሙሉ አስነስቶ መሽገው የነበሩትን የኢትዮጵያ ወታደሮች ያስደበድብ ጀመር። ይህ ሁሉ ሲሆን ጀግናው አፈወርቅ ወልደ ሰማያት የሚዋጉበትን መሳሪያ አስቀምጠው በምትኩ የመድፍ መሳሪያ ይዘው እየተንከባለሉ በቆራጥነት ሲዋጉ በአይሮፕላን ቦምብ ተመትተው ቆሰሉ። ጀግናው አፈወርቅ ወልደ ሰማያት ቆስለውም ቢሆን በቆራጥነት የተዋጉ ሳለ ቁስላቸው የመረንታ ስለነበረ ነበረ ወታደሮቻቸው አይተው ከነበሩበት ቦታ አንስተው ወደ ሌላ ከተማ እንውሰዱ ሲሏቸው አሻፈረኝ ካሉ በኋላ፣ እስካሁን ድረስ ከጠላት ጋር በጽኑ ተከላክለን ባቆየረው ምሽግና እናንተ የጦር ጓደኞቼ በምትዋጉበት መካከል አስቀምድ፣ ስሞትም ከአይሮፕላን አደጋ ለመከላከያ በተቆፈረ ጉድጓድ ቅበሩኝ እንጂ አደራችሁን ከዚህ ስፍራ ወደ ሌላ አትውሰዴ በማለት ለወታደሮቻቸው ነገሯቸው። የግራዝማች አፈወርቅ ወታደሮች ተጠቀሙባቸው መሳሪያዎች አይነትና የነበራቸው የመከላከያ አቅም የኢጣሊያ ወታደሮችን እጅግ ስላስገረማቸው የኢጣሊያ ጸሐፊዎች፣ ግራዝማች አፈወርቅ ስልሳ የሚጠጉ ጸረ ታንክ መሳሪያዎችን የመትረየሶች ነበራቸው በማለት አስመስለውና አጋኒ እስከ መጻፍ ደርሰዋል። እውነታው ግን የኢጣሊያ ወታደሮች እንደጻፉት ሳይሆን ስቴር የተባለው የእንግሊዝ ጋዜጠኛ ምስክርነትን ሲሰጥ ከአንዱ ኦርሊኮን ከተሰኘ የጸረያ ዶክተራን መሳሪያ ከአራት ሻት ያሉ መሳሪያዎች በስተቀር የተማሩት ግን ዘመን ያለፈባቸው ኋላ ቀር እንደነበሩ ዘግቧል። በአንጻሩ ፋሺስት ጣሊያ በግራዝማቹ ላይ እና በአካባቢው ያዘመተ የጦር ኃይል ደግሞ ስድስት ባታሊዮን ጦር፣ መቶ አምሳ ተሽከርካሪዎች፣ ዘጠኝ ታንኮች እና ሀያ ብረት ለበስ መኪናዎች እንደነበሩ ተዘግሟል። የኢጣሊያ ኃይል በርካታ ዘመናዊ የጦር መሳሪያዎች የታጠቀ መሆኑን አፈወርቅ ቀደም ብለው በስለላ ስለደረሱበት ተጨማሪ ጦር ከዘመናዊ የጦር መሳሪያ ጋር እንዲላክላቸው ጠይቀው ስድስት መቶ የሚሆኑ ተጨማሪ ወታደሮች ተልኮላቸው ነበር። ይሁን እንጂ የተላከላቸው ተጨማሪ ኃይል ቀድሞ ከነበረው ኃይል ጋር ተደምሮ ኢጣሊያ ያሰለፈውን የጦር ኃይል ፈጽሞ ሊመክት የሚችል አልነበረም። የደጃዝማች አፈወርቅ የመጨረሻ ትንሚያ ጥቅምት 23 ቀን 1928 ዓመተ ምሕረት ቁጥራቸው ሃያ የሚደርስ የጠላት አውሮፕላኖች ቦምባቸውን በኢትዮጵያ ወታደሮች ላይ ማዝመን ጀመሩ። እነዚህን አውሮፕላኖች ከአካባቢው ለማባረር አፈወርቅ የወሰደባቸው ጊዜ ሰላሳ ደቂቃ ብቻ ነበር ሲል በጦር ግንባር የነበረው ስቲል የተባለው የእንግሊዝ ጋዜጠኛ ምስክርነቱን ሰጥቷል። ይህ ሁሉ ሲሆን አፈወርቅ በወታደሮቻቸው መሐል የተዘዋወሩ የወታደሮቻቸውን መንፈስ ለማነቃጣት ከአደረጓቸው ንግግሮች መካከል አብረን እንደበላ አብረን እንሞታለን እንጂ እኔን ጥለህ የት ትሄዳለህ? በሰላሙ ቀን ከወደድከኝ በእጅ ቀውጢ ቀን ብቻዬን ጥለኸኝ የትሄዳለህ? ብቻዬን ጥለኸኝ እንደማትሄድ አውቃለሁ። እንደምትወዱኝ ይወዳቸዋል። በሰላሙ ጊዜ ጭብጦና በሶ ተካፍለን በልተን አሁን እንዴት ሲልበናል? ስንቄን አካትዬ እንዳበላሁ የመከራዬም ተካፋይ ሁነኝ። አፈወርቅ እጁን ለጠላት አይሰጥም። አንተ የአፈወርቅ ነህና የተቀደሰ እጅን ላልተቀደሰ ጠላት አትሰጥም በማለት የተለመደ ንግግራቸውን ለወታደሮቻቸው ያሰሙ ነበር። ጥቅምት 23 ቀን በአንድ በተጣለ ቦምብ አፈወርቅ ቅልጥማቸውንና ቁርጭምጭሚታቸው ላይ ክፉኛ ቆሰብ። የደረሰባቸውን ከባድ የሆነ የመቁሰል አደጋ ለመታከቅ ወደ ደጋሃቡር በመሄድ በቀይ መስቀል የሕክምና ማዕከል እርዳታ ማግኘት ይችሉ ነበር። እሳቸው ግን ከዓላማቸው ዝንፍ የማይሄዱ መንፈስ ጠንካራና የማይበገር ስለነበራቸው ለሕክምና ብለው ከወታደሮቻቸው ርቀው ቢሄዱ ጦራቸውን የሚበትን አደጋ ይደርስበታል ብለው ስለሰጉ መሄዳቸውን ሰርዘው ያለምንም ህክምና ቁስላቸውን አሳስረው ከወታደሮቻቸው ጋር ጠላትን መፋለም ቀጠሉ። ይህ በእንዲህ እንዳለ ጥቅምት አራት ቀን 1928 ዓ ም በግራዝማች አፈወርቅ የጦር ሰፈርና በአካባቢው የጠላት አውሮፕላን ድብደባው በተጠናከረ መልኩ ቀጥሎ ዋለ። የግራስማች አፈወርቅ ክንሽግ ለመያዝ ከአውሮፕላኑ ድብደባ በተጨማሪ አንድ ባታሊዮን የኢጣሊያ እግረኛ ጦር፣ አንድ የታንክ ቡድንና በተጨማሪ የአረብና የሶማሌ የጦር ወታደሮች ያሉበት ወደ ቆራሄ በመገሰገስ ላይ ነበር። ጥቅምት 25 ቀን 1928 ዓ ም ግራስማች አፈወርቅ ቁስላቸውን ስላልታከሙ ህመማቸው እየጠና አካላቸው እየዛለ ሄዶ የጠላትን አውሮፕላን ከሚያሸብሩበት ኦርሊኮናቸው ላይ ዘፍ ብለው ወደቁ። ይተኩሱትም የነበረው የመሳሪያ ድምፅ ጸጥ ሲል አፈወርቅ መሞታቸው በሰራዊቶቻቸውና በነዋሪው በዚህ ዘይ ታወቀ። የጦር ሜዳ ጀግናማ አፈወርቅ ወልደ ሰማያት ገና በለጋ ዕድሜያቸው በተወለዱ በሰላሳ ዓመታቸው ከጠላት ጋር በጀግንነት ሲፋለሙ ሕይወታቸው አለፈች። ጠላትም እፎይታ አገኘ። ወታደሮቻቸውን እንባ በእንባ ተላይተው በዚያው ሕይወታቸው ባለፈበት ስፍራ ቀበሯቸው። ለደጃዝማች አፈወርቅ ወልደ ሰማያት የተደረገላቸው መታሰቢያ በቆራጥ አመራር ብቃታቸውና የከፈሉትን መስዋዕትነት ለመገንዘብ መስዋዕት በሆኑ በአሰራተኛው ቀን የግራዝማች አፈወርቅ ወልደ ሰማያትን የጀግነት ገድል የሰሙት ግርማዊ ቀደማዊ ኃይለ ሥላሴ ጅጅጋ ድረስ ሄደው ለነበረው የኢትዮጵያ ሰራዊት የማበረታቻ ንግግር ካደረጉ በኋላ በፊታውራሪ ጓንጉል ኮላሴ መሪነት ተዋግተው አራት ታንክና በመኪና ላይ የተጠመደ መትረየስ የማረኩትን የኢትዮጵያ ወታደሮችና በውጊያ ወደቆሰሉት ወደ ፊታውራሪ ጓንጉል ሄደው ሽልማት በመሸለም አበረታተዋቸዋል። ከዚያ ግራድማሻፖር ወደ ተቀበሩበት ስፍራ ድረስ በመሄድ በመቃብሩ ላይ የአበባ ጉንጉን አስቀምጠዋል። ግራድማሻፖር ለዚህ ታላቅ ክብር የበቁ የመጀመሪያው ጀግና ኢትዮጵያዊ የጦር ወታደር ናቸው። ግርማዊ ጃንሆይን በማስከተል ለግራዝማች አፈወርቅ ወልደ ሰማያት የደጃዝማችነት ማዕረግ ለደጃዝማች አፈወርቅ ልጅና ለሌሎቹ በጦርነቱ የጀግንነት ስራ ለሰሩ ወታደሩት ሁሉ የማዕረግ ስምና ሽልማት ሰጥተው ወደ አዲስ አበባ ተመልሰዋል። የግራዝማች አፈወርቅ ወልደ ሰማያት መሞት ለኢጣሊያ ሰራዊት አዲስ ጦር ልፎ በአይሮፕላን ቦምብ እየደበደበ በመጨረሻ ስፍራውን ለመያዝ ቻለ